አባዶይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በስጋ ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አሁንም አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አከበር አክብረኝ ከአለም ለሰጣኝ ሰው ሰዎች ስምህን ገለጥኩላቸው። የአንተ የነበሩ ለእኔም ሰጣቸው ቃል ጠብቀዋል። የሰጣኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋል፣ እነርሱም ተቀበሉት። ከአንተ ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ ስለ ዓለም አለም እና ምና ስለሰጣኝ እንጂ የአንተ ናቸው። የእኔም የሆነ ሁሉ የአንተ ነው፣ የአንተው የእኔ ነው። እኔም ስለ እነርሱ ከበር ያለ ከዚህ በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔ ወደ አንተ መጣለው። ቅዱስ አባት ወይ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ በስም እጠበቃቸው። ከነርሱ ጋር በዓለም ሳለው የሰጠኝን በስም እኔ እጠበቃቸው ነበር እጠበኳቸው መጽሐፉ እንዲፈጸም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ በእነርሱ ዘንድ ደስታ የተጠን የተፈጸመ እንደሆነ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም እንዳይደሉ ከዓለም አይደሉምና፣ ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንዳታወጣቸው። ዓለምንም እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው ቃልን በእውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነርሱ እቀድሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ ዓለምንም አንተ እንደላከኝ ዓለም ያምን ዘንድ አንተ አባቶ በእኔ እንዳለ እኔም በአንተን በእርሱ ደግሞ በእኛ አንድ ይሆኑ ዘንድ ዓለም ያምን እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ የሰጥቻቸዋለሁ። እንዲሁ ዓለም አንተ እንደላከኝ በወደደኝ መጠን እነርሱ እንደወደዳቸው ያውቃል። አባት ሆይ የዓለም ሳይፈጠር ስለወደደኝ የሰጠኝን ክብር የ እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር ይሆኑን ዘንድ ወዳለሁ። ጻድቅ አባት ወይ ዓለም አላወቀህም እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸው አስታውቃቸውም አለው። በወልድ ያምን የዘላለም ሕይወት አለው። ተጠብቃቸው ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤታ የሆናት ቅድስት ቤተክርስቲያን ይጠብቃል። ለነገሥታት እና ለበኳን ተምጽ በመማ ቅዱስ በሆነ ህዝብ ማደሪያ ተወንዘ ይጠራት። በዚህ ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ።